ምን? ማለት ምን ታደረጋለህ? እንዴ ወንድሜ፣ ማን ነው እሱ? ማን ነው እሱ? ምን ዝም ትያለሽ? ማን ነው? እኔ ምላችሁ ማለት ነው። ቤተሰብ እንዴት ናችሁ? ደህና ናችሁ? እንግዲህ በእነ ሀይሚ ቪዲዮ ከሰራሁ ትንሽ ሁለት ቀን ሶስት ቀን እንደዛ ሆኖኛል ማለት ነው። እና ዛሬ ከች ብያለው እንግዲህ የዛሬ ቪዲዮ ደስ ይላል። በዚሁ እንዲቀጥሉ ነው የምፈልገው፣ ምክንያቱም ሞቅ እንዲያደርጉ ነው የምፈልገው ማለት ነው። ልጆቹ ይስሩበት የሆነን ለመናገር ያ እንደዚህ እየሰሩ እንኳን ላይክ እያረጋቸው አይደለም። ላይክ አድርጉ፣ የሆነ ለመናገር ማለት ነው። ላይክ አድርጉ ማለት እፈልጋለሁ። መጀመሪያ፣ ሲቀጥል ደግሞ እንግዲህ ብሩኬ ሳይታረቃት ምንም ሳይሆን እንደዛ እየተጣሉ ምናምን ምናምን እንግዲህ በድንገት አበባ ይዞ ልክ ሰላም እንዳላቸው መሀላቸው ላይ አበባ ይዞ እቤቷ ሄደዋል ማለት ነው። እቤቷ ደግሞ ማናውቀው ወንድ ቁጭ ብሏል። ማን ይሁን? ሀይሚ እንግዲህ ታውቃላችሁ ማለት ሁሉም ይሄ አዲሳችን አይደለም ሁላችሁም ማለት ነው። ምክንያቱም ማንም ዩቱበሮች እንዳለ ብሩኬን ቢሆን ሌላ ሴት አሁን ያመጣልታ ያላችሁ ሀይሚ ቤት ወንድ አይቶ ሌላ ሴት ያመጣል። ከዛ የሆነ ሴትና ወንድ እያመጡ ነው የሚያስቀናኑት ለምንደሆነ ባላቅም ማለት ነው። ነገር ግን አንዳንዴ ስታስቡ ደግሞ ማለት ነው ፕራንክ ነው ስራ፣ ሌላ ፕራንክ ስራ ነው፣ ሌላ ደግሞ ከቤተሰብ ጋር መምጣት ነው። በቃ ስራ ማለት ነው ዩቱበሮች ወይም ደግሞ ሀገር ለሀገር እየሄዱ መቅረጽ ወይም ደግሞ በየሀገሩ ማስጎበኘት ነው። ሌላ ስራ የላቸውም። ገባቸው አደለ? እንደዚህ ሲሰሩ አትቀየሙ። ምክንያቱም ምን ይስሩ? ቆይ ምን ይስሩ? ምክንያቱም አንደኛ የሚሰሩት እንደዛ የነገርኳቸው ነገሮች ናቸው። ሌላ ምንም ነገር የለም ማለት ነው። ገባቸው አደለ? ስለዚህ ልጆች እየስሩ ላይክ አድርጉ። ሌላ ነገር ደግሞ አንዳንዶቹ የምትሳደቡ አላችሁ፣ ተሳደቡ። ለእናንተ ቦታ የላችሁም ሲጀመር ማለት ነው። ሁሌ የለመደባችሁ ናችሁ። ሁሌ የምትሳደቡት ወይም ደግሞ እንደዚህ ብሩኬን አጋዦ ናችሁ ሀይሚን አጋዦ ናችሁ ምናምን ምናምን የምትሳደቡት ወይም ደግሞ ሀይሚን ብሩኬን የምትሳደቡት እኔ በጣም የሚገርመኝ ልምዶ ታውቃላችሁ። ሀይሚን ብሩኬን እናንተን አንስቶ ሲያወሩ በጣም ነው የሚገርመኝ። ምክንያቱም ይሄ የተለመደ ነገር ነው። ገባችሁ አይደለ? ብሩ እንኳን እሱ አይደለም ሀይሚና ብሩኬን ለማጣላ ስንት እንኳን እየተደረገ ያለ ጊዜ ነው ግን ለምን እንደሆነ አላውቅም። አንስቶ ይና ሲናገሩ በጣም ነው ግረም ይገባኝ ማለት ነው። ምክንያቱም ቦታ መስጠት የለባቸውም ለዚህ ለዚህ ነገር ማለት ነው። ግን ብሩኬ ሀይሚም ቀናተኛ ናቸው። በዚህ አጋጣሚ ሁለቱም ይቀናናሉ። እንግዲህ እስቲ ይሁን እስቲ። እኔ የምልህ የት ነው የምታወቁት? አማሚን ብላ ይዘዝ መች ምን ችግር አለው? አማሚን ብላ አግኝቻት ነው ያመጣጠው። ይሻላል እንደዚህ እንሰጋገዝ

የምንወደው ሰው ወይም ደግሞ ሀይሚም ብትሆን አሁን እንደዛ ነው የምትሆነው። ይሄ ነገር ማለት እዚህ ጋር ብሩኬ ላይም አልፈርድም። ገባችሁ አይደለ? ሀይሚም ብትሆን ብሩኬ ታሞ ሊሆን ይችላል። ወይም ደግሞ የሆነች ሴት ማታቃት፣ ሀይሚ ማታቃት ሴት ብሩኬ ቤት ብታገኝ ሀይሚም እንደዚህ ልትናደድ ትችላለች። ገባችሁ አይደለ? ነገር ግን ቅድሚያ ጤና ለምን አልጠየቀም ብሩኬ ብላችሁ እንዳትናገሩ። ምክንያቱም ማንም ሰው በድንገት ምን የሚታየን ቅድሚያ ያኛው ነገር ነው። ገባችሁ? ምን ሆነች ታመሹ እንደ ታመመችም አላወቀም። ሲቀጥል ደግሞ ወንድ ነው እያገኘው፣ በድንገት ማለት ነው። ስለዚህ በጣም ማበድ ራሱ እኔ እንጃ አላውቅም፣ ማበድ አለበት ብዬ አስባለሁ። ሀይሚን ብታ እንደዛ ነው የምታደርገው ብዬ አስባለሁ። ገባቸኋል? ይመጣዋል እንደዚህ። እኔ ማላውቀው ሰው እዚህ ቤት ምን ይሰራል? እንደ እየነገረችው እኮ ነው ማለት አልገባኝም። ብሩኬ እየነገረች ነው፣ ማን እንደሆነ ጠይቅ እያለች ነው ብሩኬ ግን ትኩረት ያደረገው እንግዲህ እኔ ማላቆ ሰው እዚህ ቤት ምን ይሰራል ብሎ ነው ትኩረት ያደረገው ነገር ግን ሀይሚ ደግሞ ጠይቅ ማ እንደሆነ እያለች ነው እንግዲህ ረብሻ ይፈጠራል ብዬ አስባለሁ ቤተሰብ ምን ይሰራል እኔ ማላቆ ሰው እኔ እኔ ምን አክልሻለሁ አይ እኔ ነገር እኔ በዘራት ነገር ማናውቅ ወንዶች እና ሴቶች የት ነው የሚያመጡት? ብቻ ችግር የለውም አንተ ነው ነው ነው ምንድን ነው ተውኩት። ናኒ በቃ የመጣሁበት ምክንያት ነገርኩሽ። ይቅርታ ልጠይቅሽ ነበር። ገብቶሻል? እኔና አንቺ ክሌሮ ክሊር አድርገን አጥፍቼ እንኳን ይቅርታ ጠይቄ ሰላም ለመሆን ነበር የመጣሁት። ሴትዮ አሁን ምንስ አደርጋየ ምናምን ጓ እንድትይብኛል እኔ አልጠይቅም። ለምንድን ነው ማጠይቀው? መብት አይደል? ታስገድጂ ነው። በቃ ረሽ፣ በቃ ለአራተኛ ጊዜ ልንገርሽ ሁለቱም ልጆች ማለት ነው። እል አለባችሁ፣ ታውቃላችሁ ሁለቱም ይቀናናሉ። ሁለቱም እል አለባችሁ። በስነ ስርዓት አያወሩም ሲገናኙ፣ ሁለቱም ይጨቃጨቃሉ። በስርዓት እናወራለን ብሎ የተገናኙ ቀን ይጨቃጨቃሉ ማለት ነው። ገባችሁ አይደለ? እዚህ ጋር ሀይሚ የምታውረው የሆነ በቃ ታውቃላችሁ፣ ሁለቱም ለምን እንደሆነ አላውቅም። እንግዲህ ሀይሚን ባለፈው ታውቃላችሁ፣ አልናገርም፣ መብቴ ነው፣ እንደፈለግኩ መሆን እችላለሁ እያለች ነበረ ማለት ነው። አሁንም ደግሞ ሀይሚ ደግሞ እዚህ ቤት ውስጥ እንደፈለግ የምትመላለስበት እንደፈለግ ካሜራ ይዘ የምትመጣበት ቤት አይደለም ከዚህ በኋላ እያለች ነው። ምክንያቱም ይሄ ቤት ሰው ማለት ነው ላችሁ። ማለት ለሌላ ሰው ልትል ትችላለች። እዚህ ጋር ግን ሀይሚና ብሩኬ እኔ እንጃ አላውቅም። ብዙ ነገር ማለት እኛ እንደ ፍቅረኛሞች ነው የምናያቸው። በጣም ብዙ ቦታ የሚደርሱ ልጆች ናቸው። ሁለቱም አይለያዩም ብለን የምናስብ ልጆች ናቸው። ስለዚህ እንደፈለግ አትመጣም እቤት ውስጥ ምናምን ስትል ደግሞ ብሩኬ ደግሞ ይከፋዋል። ገባችው አይደለም? ምክንያቱም ለእሱም የሚገባ ቃል አይደለም። ይሄ ለዛ ነው እሱ የምታወሪውን አስተካክ እያላት ያለው ማለት ነው። ነገር ግን ብርጭቆ ይሰበራል። ቆይ ለምን አትሰሚኝም? ብሩኬ ለምን አንከባበርም? ለምንድነው እንደፈለክ የምትሆነው? ለምን ምን አደረግኩሽ? እንደፈለክ ማለት ምን ያሰብርሻለሁ? ምን እንደፈጠር ሀይሚ ማለት ነው አጥፍተሻል እዚህ ጋር ማለት ነው። ልንገርሽ ደስ የሚለው ልክ ብሩኬላ እንደምትወረውሪ ሆነሽ ማለት ነው እዛ እቃው ጋር እያችሁ ሲንክ ጋር ማለት ነው እሱ ጋር ብትወረውሮ ደስ የሚል አክት ይመጣ ነበረ ማለት ነው። ምክንያቱም ብርጭቆን እዛ መወርወር ነበረብሽ ልክ ብሩኬላ እንደምትወረውሪ ያርገሽ ሲንኩ ጋር ወይም ደግሞ ግርግዳው ማጋጨት ነበረ፣ ግን ያው ልትጠርጊ ደግሞ ትሰቃያለሽ። ምርጥ አክት ነው የምርቅ። ሞቅ አድርጉ እንጂ ሞቅ አድርጉ አዎ ሰው እንደዚህ ነው የሚወደው። ሲጀመር ሰላም ነገር መቼ ይወዳል? አዎ እውነት ነው። ምን እንዳይፈጠር ነው እኮ መታመም አይደለም ያሳሰበ። አንቺ ለምን ስነ ስርዓት አይኖርሽም? እንዳትነኪኝ እንዳትነኪኝ ይሆንሽ። እሺ ወንድ የሚቀ ይልቅቀ ሰማሽኝ አይደል? እዚህ ጋር ብርጭቆ ምናምን ስለሰረቅ በርሽ ምናምን የሚለወጥ ነገር የለም። ምንም አታመጽ፣ ምንም አትፈጥሪ። ምን ይሆንሽ እንደዚህ። ስነ ስለህመም አይገባውም እሱ ብሩኬ ቢረግጥ እስቋይ ቢረግጥ እስካሁን ማነው ሰበኛ የሚያደርገው ማለት ነው? አቅም የለውም። የምሬን ነው ስአላልኳችሁ ረገነው በዚህ አጋጣሚ ልንገራችሁ፣ ከሚደባደቡ ሰው ይልቅ ማለት ነው አገላገዩ በጣም ነው የሚጎዳው። የእውነት ልብናገር፣ ኢትዮጵያ ውስጥ ሰው አገላግላችሁ የምታውቁኮ ነው እናንተ ናችሁ የምትቦጨሩት የምትመቱት፣ እነሱ ምንም አይሆንም። ስለዚህ ሀይሜ ዞር በይ፣ ትንሽ ይደባደቡ ይውጣላቸው። የምር ናሁራችሁ ወይ ሚፈላ ሪቶች ጋር ሁላ ሪቶች ጋር ሁላ ሪቶች ጋር ሁላ

እንዳትደውልኝ ሳንቲ ስልክ። ልጁ ግን ማን ነው? ማን ነው ልጁ? መጣራት አለበት እንግዲህ። አሁን ይሄ ልጅ ሀይሚ እንግዲህ በዝን እንዴት ከልጁ ጋር ቪዲዮ ትስራለች ትቀጥላለች ብዬ አስባለሁ። ታውቃላችሁ። በዚህ አጋጣሚ መናገር የምፈልገው ብሩኬ ለሴት ልጅ ክብር እንዳለው ታውቃላችሁ በደንብ ማለት ነው። እኛም እናውቃለን፣ ሁላችሁም ታውቃላችሁ። ለሴት ልጅ ክብር አለው በደንብ ማለት ነው። ግን ብሩኬና ሀይሚ የሆነ ድራማ ነገር የሆነ ስራ ሲሰሩ ማለት ነው። እራሳቸውን የሆነ በጣም እንትን ይላሉ። የሌላ ከአፋቸው የሚወጣ ቃላቶች በጣም ነው የሚደብረ ማለት ነው። ለዛ ነው እንጂ በጣም እንደሚዋደዱ ታውቃላችሁ። እና ደግሞ ለብሩኬ ደግሞ ለሴት ልጅ ኦቨር ነው። እሺ ለሴት ልጅ ክብር ያለው ቤተሰብ ሰላማችሁ ይብዛልኝ። ወደቻሉ ባይ ባይ።